ትገብዛላችሁ እኔ ወንድማችሁ ፕሮፌት ጆሲ ነኝ። ዛሬም እንደተለመደው ከመጽሐፍ ቅዱስ ቃል አንድ ስፍራ አንብቤላችሁ እግዚአብሔርን ቃል ላካፍላችሁ በፊታችሁ ተገኝቻለሁ። ዛሬ ደግሞ የማካፍላችሁ ርዕስ ከዝሙት ኃጢአት ሽሹ ነው። ከዝሙት ራቁ፣ ከዝሙት ሽሹ፣ ከሴክሹዋል ሲን ሽሹ ነው የሚል ማስተምራችሁ። ብዙ ጊዜ ሰዎች በእንደዚህ አይነት ኃጢአት ሳያውቁት ራሳቸውን ያገኛሉ እና ይሄ ኃጢአት ለምን በሰዎች ላይ ብዙ ጊዜ አፕን ያደርጋል እንዴት ነው ይሄንን ነገር ደግሞ ፋይት የምናደርገው ወይ ደግሞ በዚህ ኃጢአት ደግሞ እኛ እንዳንወድቅ ምን ማድረግ አለብን የሚለውን ነገር ዛሬ አስተምራቸዋለሁ። ክብር ለእግዚአብሔር ሆኖ፣ መጽሐፍ ቅዱስ ከያዛችሁ መጽሐፍ ቅዱሳችሁን አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ጀምሮ አነብላቸዋለሁ። እንደዚህ ይላል፣ ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ምን አለ? ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው ካለ በኋላ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። ከዝሙት ሽሹ ብሎ ነው የጀመረው። ሽሹ ማለት ተሟገቱ ወይ ቆማችሁ ገስ እሱ ወይ፣ አይደለም። ሽሹ ከተባለ ሽሹ ነው። ለምን ሽሹ አለ? ምንድን ነው የተደበቀ ኃይል እዚህ ውስጥ ያለው? እውነተኛ ዝሙት ማለት ምንድን ነው? ስለ እሱ ነገር ነው ማወራችሁ። ኢየሱስ ጌታ ነው። ዘፀአት ምዕራፍ ሀያ ቁጥር 14 ላይ እግዚአብሔር ለሙሴ የሰጠውን ህጎች ታውቃላችሁ፣ አስርቱ ትእዛዛት እና እነዚህን ህጎች ሲሰጠው ቁጥር 14 ላይ ያለው አንዱ ህግ አታመንዝር ብሎት ነው የተናገረው። አታመንዝር ብለህ ለህዝቡ ይሄንን ህግ ስጥ ነው ያለው። ለምንድነው እግዚአብሔር ከህጎች ሁሉ ይሄንን ሲሪየስ አድርጎ ለህዝቡ የሰጠው? ምክንያቱም መጽሐፍ ቅዱስ ላይ ካያችው ሙሴ ለእስራኤላውያን አስርቱ ትዛዛትን ብቻ አይደለም ከመቶ ምናምን በላይ ህግ ነው የሰጣቸው። በጣም ብዙ ህግ ስለመብላት፣ ስለመጠጣት፣ ስለ ቤተሰብ፣ እግዚአብሔርን ስለማምለክ ኢቨን አሁን በአለም ላይ የተስፋፋ እንኳን ግብረ መጽሐፍ ቅዱስ ላይ ተጽፏል። ከሴት ጋር እንደሚተኛ ከወንድ ጋር የሚተኛ ይጥፋ የሚላለ እንደዛው ከሴት ጋም ደግሞ እነዚህ አይነት ነገሮች ሲሬስ ሆኖ ነው ለህዝቡ የተሰጡት። ነገር ግን አስር ትእዛዛት ብሎ እግዚአብሔር በጽላት ላይ ጽፎ ነው የሰጠው ለሙሴ ማለት ነው። እና ለምንድ ነው ከነዚህ መሃል አታመንዝር የሚለውን ሲሪየስ አድርጎ ከነዛ መካከል የሰጠው? መጽሐፍ ቅዱስ ሲናገር፣ እዚ አንደኛ ቆሮንቶስ ላይ እንዳነበብኩላችሁ ሰው ዝሙትን ሲያደርግ በገዛ ስጋው ላይ ኃጢአትን ይሰራል ይላል። በገዛ ስጋው ላይ ኃጢአትን መስራት ይሄ ቀላል ነገር አይደለም፣ ቀላል ንግግርም አይደለም። ምክንያቱም መጽሐፍ ቅዱስ ሲናገረን ስለኛ እንደዚህ ተብሎ ተጽፏል፣ እናንተ ስጋችሁ ከእግዚአብሔር የተቀበላችሁ የእርሱ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ተብሎ ተጽፏል። ስለዚህ ስጋችን የእሱ ቤተ መቅደስ ከሆነ እሱ ማረፊያው ከሆነ በስጋችን ላይ ኃጢአት ልንሰራ አይገባንም ማለት ነው። በሌላ ቋንቋ የእሱን ቤተ መቅደስ እያሳደፍን ነው ማለት